አስረኛው የመጽሐፍ ዋንጫ እግር ኳስ ውድድራችን አስራ ሰባተኛው የንባብ ቀን መርሃ ግብራችንን አሁን መክፈቻ እናደርጋለን። ኤሪትሪያ፣ ኢትዮጵያ፣ ኦሮሚያ ፌር ፕሌይ። ይህንን እንግዲህ ውድድር ዛሬ በታላቅ ሁኔታ ጀምረነዋል። አስረኛው ብሔራዊ ንባብ ቀን ነገ ነው የሚከበረው። 2017 የሙሉ አመት የ2018 ሙሉ አመት የአፍሪካ ቀንድ ሀገራት ኮንፌዴሬሽናል ውህደት ኢሶማች አሁን ነው የሚለው እንግዲህ መጥተናል። ቡድኖች ይኸው ቦታ ቦታቸውን የያዙ ነው። ተሳታፊ ቡድኖች ሜዳውን ይዞራሉ ከደቂቃዎች በኋላ። ስቴዲየማችን ተዘጋጅቷል ሙሉ ነገሩ እንግዲህ፣ አብራችሁን ሁኑ፣ አብራችሁን ሁኑ። ሺ ተሳታፊ ቡድኖች መጥተዋል እዚህ ላይ

የአፍሪካ ቀንድ ሀገራት፦ ጅቡቲ፣ ሶማሊያ፣ ኢትዮጵያ፣ ኤሪትሪያ ኢሶማች ይህ ማኖፍ ዘማች ለሆኑ ልጆች የሚሰጥ ነው። አብራችሁ ሁኑ። እንግዲህ የነገዋ ኢትዮጵያ ይኸው መጣ።